እንዲህ አይነት ስሪዲ ሎጎ ለመስራት የሚያስፈልገንን ነገር ላሳያችሁ ፈለግኩ። ይህ ሶፍትዌር ፒክስ ላብ ይባላል። ሙሉ አሰራሩን ላሳያችሁ ወደ ቪዲዮ ስሪዲ ሎጎ ለመስራት የሚያስፈልገንን ሶፍትዌር ፒክስላብ ይባላል። ፒክስላቡን ከፕሌይ ስቶር ዳውንሎድ በማድረግ ሞባይላችን ላይ ማስቀመጥ አለብን። እኔ ለምሳሌ ፒክስላቡን አውርጅ ያለው ቀጥታ እሱን መክፈት አለብን። ፒክስላቡን ከከፈትን በኋላ ይች ኒው ቴክስት የምትለውን ማጥፋት አለብን። እቺኛውን ማጥፋት አለብን። እንደዚህ ካረግን በኋላ እቺ የፕላስ ምልክት አንድ ጊዜ ጨን ማድረግ፣ ከዛ ሼፕ የምትለው ማንካት። ሼፕ ከነካም በኋላ ከፈለግን እዚህ ውስጥ ገብተን እቺ ሰርክሏን ማንካት አለብን። ከነካም በኋላ እቺ ሳይዙን ጨመር እናደርጋለን። ከጨመርን በኋላ እቺ ራይ የራይት ምልክት ማንካት አለብን። ከፈለግን እንደዚህ እናደርጋለን። እንደዚህ ካረግን በኋላ አሁንም የፕላስ ምልክት ከነካም በኋላ ሌላ ሼፕ እናምጣ። እንደዚህ አይነት ተመሳሳይ ሼፖች ማምጣት እንችላለን። ሼፕስ ከዛ ሼፑን ምን ማድረግ አለብን? እቺኛውን እንደዚህ ስናደርግ ይሁ ምን እንደሚሆነው። ከዛ ይሄን ከለሩን ጥቁር ማድረግ ፈለግኩ። ይሄን ከለሩን ጥቁር አያችሁ ይህን ካረግኩ በኋላ ያያችሁ ነው። አያችሁ እንደዚህ ካረግን በኋላ የራይት ምልክት አንድ ጊዜ ጫን። እንደዚህ እያረግን አሁንም ሼፑን አምጣ። የፕላስ ምልክት ከነካን በኋላች ሼፑን እናምጣ ሼፑን እንደዚያ ካረግን በኋላ እንደዚህ ማድረግ ስናደርግ እና ማምጣት እንችላለን። ካልሆነ እዚህ ውስጥ ገብተን ማምጣት እንችላለን ማለት ነው። እቺ ከለሩን መቀየር አለብን። ከለሩን ለመቀየር ወደ ታች እንደዚህ፣ ከፈለግን ይሄን ከለር ይሄን ከፈለግን ይሄን ከለር ለምሳሌ እቺ ከለር ፈለግኩኝ። አያችሁ ይሄን ከለር ፈለግኩ። ከዛ የራይት ምልክት። አሁን ሶስቱ ሰርክሎች እንዳይንቀሳቀስ ለማሰር ከፈለግን እችኛውን አያችሁ፣ እችኛውን አንድ ጊዜ ጨን ካረግን በኋላ እዚች ጋ ይኸው እያያችሁ ነው። ከዛ ሶስቱ ላይ አንድ ጊዜ ጨን ጨን ጨን እያረግን እችኛውን መርጅ እናደርጋለን። እንደዚህ ካረግን በኋላ እቺኛው በቀታ ያይዘዋል። ማየት ነው አይለቀም፣ አይለቀም። ለዚህ እንደዚህ ካረግን በኋላ አሁንም የፕላስ ምልክት ከነካም በኋላ ሼፕ እናምጣ። ሼፑን ምን እናደርጋለን? እንደዚህ ማድረግ እንችላለን። እንደዚህ ካረግን በኋላ አያችሁ፣ እንደዚህ ካረግን በኋላ እዚች እንደዚህ ማድረግ እንችላለን። ካረግን በኋላ እቺ የራይት ምልክት አሁንም የፕላስ ምልክት ከነካም በኋላ ሼፕ እናምጣ። ሼፑን እዚህ መሃል ገብተን ያያችሁ፣ እዚህ ከገባን በኋላ እቺኛው፣ ከዛ ምን እናደርጋለን? ከለሩን መቀየር እንችላለን። ቀይ እናርገው እስቲ፣ ከለሩን እቺኛው እናርገው ከዛ እንደዚህ እያደረግን አያችሁ። ከዛ የራይት ምልክት እስቲ ወደዚህ አወጥተን እቺኛውን ማዞር እንችላለን። እንደዚ ካዞርን በኋላ እቺ ስንትኑን እንደዚህ ማድረግ እንችላለን። ከዛ ወደዚህ እንደዚ አያችሁ። እንደዚህ ካረግን በኋላ ይህ ነካ ነው። ከዛ አሁንም ሰርክሉና ና አሁን ያዝገባቸው አንድ ላይ ለማሰር ፈለግኩኝና እችኛው አንድ ጊዜ ጨና ከዛ ምን እቺኛውን ከዛ ሶስቱ ላይ ከዛ እቺ መርጅ ያረግኩ አንድ ላይ ተያይዘዋል ማለት ነው። ምን አመጣለሁ አሁን ጽሁፍ ማምጣት እንችላለን። ጽሁፍ ጽሁፍን ለማምጣት የፕላስ ምልክት ከነካም በኋላ ኒው ቴክስት

ከዛ ሳይዙን መጨመር እንችላለን። ከዛ ፎንቱን መቀየር እንችላለን። እንደዚህ ካደረግን በኋላ ስታይሉን ቦልድ ማድረግ እንችላለን ከፈለግን። እዚህ እንደዚ፣ ከዛ እንደዚ፣ ወይ ደግሞ እንደዚህ ማድረግ እንችላለን። ከዛ የራይት ምልክት ከዛ ወደዚህ ሰብ እያደረግ ከርቭ የምትለውን ኤቢሲ እችኛውን ከዛ ምን እናደርጋለን? እንደዚህ ማድረግ እንችላለን። አያችሁ እንደዚህ አረኩን። ከዛ እቺ የራይት ምልክት ከዛ አሁንም የፕላስ ምልክት ነክቺ ሌላ ጽሁፍ ይዤ እመጣለሁ። ዶንክ ቲዩብ አካዳሚ ወይ ደግሞ ካምፓኒ ካምፓኒ ከፈለግን ቱብ ዩቱብ ማለት እንችላለን። ከዛ ወይ ካልፈለግን ማጥፋት እንችላለን። ምንም ችግር የለውም። ይሄ እናጥፋና በዚሁ መጨረስ እንችላለን ከፈለግን ይህን ከዛ ይህን ካረግኩ በኋላ አንድ ላይ ይህ ጽሁፉና ሰርክሉ አንድ ላይ እንዳይንቀሳቀስ ለማድረግ እችኛውን አያችሁ የቅድሙን ከዛ እችኛውን ነካለ። ይኸው ተያይዘዋል። ከዛ ኦኬ አይ አሁን ላይ ተያይዟል። ከዛ ምን አደርጋለሁ? እስከ መጨረሻ ተጋለጥልኝ፣ ልጨርስ ነው። ከዛ ምን ፈልጋለሁኝ አሁን? ሬስ ከለር የምትለው መፈለግ ሬስ ከለር ሬስ ከለር የምትለውን አንድ ጊዜ ጫን። መጀመሪያ ይሄ እንደሚመስል ይው፣ በደምብ ሰርክሉን ይው እሬስ ከለር ከነካው በኋላ ምንድን ነው የሚሆነው? የሚለው አብሬና አለ። ሬስ ከለር አንድ ጊዜ ጨን። ከዛ ኢኔብል እናደርጋለን። አያችሁ? ከዛ የራይት ምልክት እንደዚህ ካደረግን በኋላ አሁንም የፕላስ ምልክት ከነካም በኋላ የሆነ ሼፕ እና አምጣ እስቲ ተከታተሉ እስከ መጨረሻ። ከዛ ይሄን ካደረግኩ በኋላ እቺ አሁን ሼፕ ዋን አሁን ያዝገባዋትም እናደርጋለን። ጥቁር አደርጋታለሁ። ጥቁር ካረኩ በኋላ ይኸው፣ ዝም ብላችሁ ተከታተሉኝ። ይኸው ምን አደረጋለሁ እዚህ ችጋ አስቀምጣታለሁ። እዚህ ችጋ አያችሁ። ከዛ የራይት ምልክት አሁን ያስገባትን፣ አሁንም አንድ ላይ እንዳይንቀሳቀስ ለማሰር እዚህ ችጋ ከነካው በኋላ እዚህ ከዛ ይኸው ራይት ከዛ እዚህ መርጅ አያችሁ። ልጨርስ ነውን። አሁን ተያይዘዋል ማለት ነው እንደዚህ ካረግን በኋላ እስቲ ቴክስቸር እናምጣ። ስቲ ከጋላረችን ቴክስቸር ከዛ እቺ ቴክስቸር የምትለውን ከጋላሪ ውስጥ አንድ ባክግራውንድ ይዘን እንምጣ። ስቲ እቺ እስቲ እቺ ልንካ፣ ከዛ አያችሁ አሁን ገብቷል። ምን እናደረጋለ አንድ በአንድ አንድ በአንድ እኒአው ሻደውን ውስቲ አያችሁ። ሻዶው ሲሆን ምን እንደሚሆን ከዛ ተጨማሪ ጋስ እንተውና ስሪዲ ሎጎ አያችሁ። እንደዚህ ሲያደርግ ተመልሰ እንደዚህ ማድረግ። ከዛ የራይት ምልክት ከዛ ይህን ተመልሰ እናጥፋ። ይህን ከፈለግን ኮፒ ማድረግ እንችላለን። አያችሁ ይህን አያችሁ። አያችሁ ቆስቲ አንድ በአንድ ነው። ያያችሁ ያያችሁ። ኦፍሴቱን ለስንግ ስንነካ አንድ በአንድ ከዛ የራይት ምልክት ሻደውን፣ እስቲ እንዴት ስናደርግ ምንድነው የሚሆነው? ያያችሁ ነው። ከዛ ይሄንን የራይት ምልክት ከፈለግን ይህን ከለር መቀየር እንችላለን። ይህን ከለር ለመቀየር እንችላለን ከፈለግን ማለት ነው። አያችሁ እስቲ ቀያይረ እኔው። አያችሁ አያችሁ አያችሁ እንደዚህ እየቀያየራችሁ ማድረግ ትችላላችሁ። ለምሳሌ ይሄን መረጥኩን፣ ራይት እናርገው። አሁን ኮፒ፣ ይኸው አሁን አያችሁ እንደዚህ ማድረግ፣ አሁንም ኮፒ። ለምን ኮፒ ኮፒ እንዳደርግኩ ታውቃላችሁ? ቦግ ብሎ እንድታይ የነፈለግኩት ማለት ነው። እርግጠኛ ነኝ ይን ትሰራላችሁ። አሁንን ኮፒ ምን አደርጋለሁ? አሁን ሴብ ለማድረግ ፈለኩ ይህኛው ትራንስፓረንስ ትራንስፓረንት የሚለውን እችኛው ነክተን፣ እችኛው ጨን ሴቫስ፣ ከዛ ፒኤንጂ ፒኤንጂ ነው። ከዛች ዲፎልት የምትለው ምናደረጋለው አልትራ ላይ ያደርገ፣ ከዛ ሴቭ ቱ ጋላሪ። አሁን ሴቭ የተደረገውን ጋላሪ ውስጥ ገብተን ማየት እንችላለን። አያችሁ ገብተዋል ማለት ነው።